የኢትዮጵያን የጽና የባህር በር ጥያቄን አስመልክቶ ግብጽ ሙሉ ትኩረቷን ጉዳዩ ላይ ካደረገች ሰነባብታለች። ታዲያ አሁን ግብጽና ሱዳን በአባይ ተፋሰስ የውሃ ደህንነት ዙሪያ ምን አሉ የሚለውን በዝርዝር እንመለከታለን። በሌላኛው መረጃችን ደግሞ በርካታ የፋኖ አካላት መንግስትን መቀላቀላቸውን የሚያሳየው ሪፖርትና እውነታውን በተመለከተም ሰፋ ያለ ዘገባን ይዘንላቸዋል። በሌላኛው መረጃችን ደግሞ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

የግብጽ ፕሬዝደንት አልሲሲ እናም የሱዳኑ አልቡርሃን በአባይ ተፋሰስ የውሃ ደህንነት ላይ መወያየታቸው ተገለጸ። የግብፁ ፕሬዝደንት አብዱል ፈታህ አልሲሲ እና የሱዳኑ ጀነራል አብድል ፋታህ አልቡርሃን በናይል ተፋሰስ ላይ የውሃ ደህንነትን በጋራ ለማስጠበቅ መወያየታቸው ተገለጸ። የሱዳኑ ፕሬዝደንት ጀነራል አልቡርሃን ሰኞ ዕለት በግብጽ ካይሮ ጉብኝት ባደረጉበትም ወቅት ሁለቱ መሪዎች በተለያዩ ጉዳዮች ላይ መወያየ ታቸው የተገለጸ ሲሆን በአፍሪካ ቀንድ ጉዳዮች በተለይም በአባይ ተፋሰስ ዙሪያ መነጋገራቸውን የግብጽ ፕሬዝደንት ጽህፈት ቤት አስታውቋል። የሁለቱ ሀገራት መሪዎች ባወጡት መግለጫ ላይ መሪዎች በሱዳን መልሶ ግንባታና በውሃ ደህንነት ላይ መወያየታቸውን ገልጿል። የሁለቱ ሀገራት የውሃ ደህንነትን ለማስጠበቅ መነጋገራቸውን የገለጸው የግብጽ ፕሬዝደንት ቃል አቀባይ መሪዎቹ በውይይታቸው ወቅትም በብሉናይል ላይ የሚወሰደውን የተናጠል እርምጃን ተቃውሞታልም ብሏል ተገልጿል። የሁለቱ ሀገራት መሪዎች በአባይ ተፋሰስ ላይ የሚገኙ ሀገራት ተጠቃሚ የሚሆኑበትን የዓለም አቀፍ ሕግን ለማስከበር እንደሚሰሩ መነጋገራቸውም ተገልጿል። በሁለቱ ሀገራት መካከል ያለው የአመለካከት ውህደት በግብፅና በሱዳን ብሔራዊ ደህንነት መካከል ባለው ጥብቅ ትስስር የተደገፈ ነው ያለው የፕሬዚደንቱ ጽህፈት ቤት በአባይ ተፋሰስ ላይ የሚኖር የውሃ ደህንነትን በጋራ ለማስጠበቅም መነጋገራቸውን ገልጿል። ግብጽ በህዳሴ ግድብ የውሃ ሙሌትና ከግድቡ በሚለቀቀው የውሃ መጠን ላይ ህጋዊና አስገዳጅ ሶስትዮሽ ስምምነት ካልተፈረመ ኢትዮጵያ የውሃ ሙሌቱን ማከናወን እንደሌለባትም ስትወተውትም ቆይታለች። ኢትዮጵያ በኩሏ ሶስቱ ሀገራት በአባይ ወንዝ ላይ ባላቸው የውሃ ድርሻ ላይ መስማማት ከቻሉ ከህዳሴ ግድቡ የሚለቀቀው የውሃ መጠን በተመለከተ አሳሪ ስምምነት ላይ መድረስ እንደሚቻል አቋሟን አስታውቃለች። ግድቡን በሚመለከት በአፍሪካ ህብረት አሸማጋይነት በት ተከታታይ ሲካሄድ የነበረው የሶስትዮሽ ድርድር ሳይሳካ ያለ ውጤት መበተኑም ይታወሳል። ግንባታው በዚህ አመት እንደሚጠናቀቅ የተነገረው ታላቁ የዳሴ ግድብ በተወሰነ ደረጃ ሀይል እያመነጨ ሲሆን፣ ግብፅ ግድቡ ከአባይ ወንዝ የምታገኘው የውሃ መጠን ይቀንሳል የሚል ስጋትም ስትገልጽም ቆይታለች። ኢትዮጵያ ግንባታውን ልታጠናቀቅ በተቃረበችው የታላቁ እዳሴ ግድብ ዙሪያ ለአመታት ተቃውማን ስታሰማ የቆየችው ግብፅም ኢትዮጵያ እያሰማች ካለው በቀይ በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት እያስተባበረች ነው። ባለፈው ሳምንት ግብጽ ከጅቡቲ ጋር የቀይ ባህርና የኢደን ባረ ሰላጤ የአስረድርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነም ተስማምታለች። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሞዋሊንፊክ ታህሳስ ወር ላይ ወደ ግብጽ በተጓዙበትም ወቅት የግብጽ መንግስት ተመሳሳይ አቋምን አንጸባርቋል። የግብጽ የውጭ ጉዳይ ሚኒስትር ባደረጉት ንግግርም ቀይ ባህርን ሊጠቀሙ የሚገባው ተጎራባች ሀገራት ብቻ እንደሆኑና ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባም ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራው የውጭ ጉዳይ ሚኒስተር ኦስማን ሳለ ወደ ግብጽ ተጉዘው ከፕሬዝደንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር የአስተዳደር ጉዳይ የተጎራባች ሀገራት ብቸኛ ሚና እንደሆነ መስማማታቸውም ተገልጾ ነበር። በትናንትናው ዕለትም በግብጽ ፕሬዝደንት ጽህፈት ቤት የተገኙት ፕሬዝደንት አልሲሲና አልቡርሃን የሁለቱ ሀገራት ያላቸውን የሁለት የሁለትዮሽ ግንኙነት ለማጠናከርም ተወያይተዋል። ግብፅ ሱዳንን መልሶ ለመገንባት በሚደረግ ጥረት ላይም ተሳታፊ እንደምትሆንም ተገልጿል። በዚህ ውይይት ላይ ግጭት በተከሰተባቸው አካባቢዎችም ለሚኖሩ የሱዳን ዜጎች አስፈላጊውን ድጋፍና እገዛ ለማድረግ የሚደረገው ጥረት አጠናክሮ መቀጠል እንዳለበት ሁለቱ ወገኖችም ተስማምተዋል። ወደ ቀጣይ መረጃችን ስናመራ የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፓርቲ ሊያቋቁሙ ነው። የቀድሞው የትግራይ ጊዜ አስተዳደር ጌታቸው ረዳ የሚመሩት የዋሃት ክንፍ ራሱን የቻለ የፖለቲካ ፓርቲ ለመሆን ዝግጅት እያደረገ እንደሚገኝ አስታውቋል። ቡድኑ ወደ አንድ ፓርቲነት ለመቀየር የወሰነው ለትግራይ የወደፊት ሰላማዊና ዴሞክራሲያዊ ጣፈንታ ለመታገል እንደሆነም ገልጿል። ቡድኑ ደብረ ጽዮን ገብረ ሚካኤል የሚመሩት የዋሃት ክንፍ በጊዜ አስተዳደሩ እገዛ የማድን ዘርፉንና የትግራይን ልማት ማህበርን ጨምሮ የትግራይ ቁልፍ ተቋማትን በብቸኝነት በመቆጣጠር ላይ ይገኛልን ብሏል። ሲቪል ማህበራት ድርጊቱን ለማስቆም በፍርድ ቤት ጭምር እንቅስቃሴ እንዲጀምሩ የጠየቀው ቡድኑ የደብረ ጽዮን ቡድን ቁልፍ ተቋማትን እንዲቆጣጠር ጊዜያዊ አስተዳደሩ ለቡድኑ ይሰጠዋል ያለውን ድጋፍ እንዲያቆምም ጠይቋል። የጌታቸው ቡድን ይህንን እንቅስቃሴ መጀመር የተሰማው ምርጫ ቦርድ የዋትን ህጋዊነት እሰርዛለሁ ያለበት ቀን ገደብ ሊጠናቀቅ ሁለት ሳምንታት በ በቀረው ሰዓት ላይ ነው። ወደ መጨረሻው መረጃችን ስናመራ በአማራ ክልል 10600 ታጣቂዎች የመንግስትን የሰላም ጥሪ መቀበላቸውን የክልሉ ሰላምና ጸጥታ ቢሮ ኃላፊ እሸቴ የሱፍ አስታውቀዋል። 7500 የሚሆኑት ወደ ማሰልጠኛ ሊገቡ ዝግጅት ላይ እንዳሉም ተመላክቷል። እንደ ኃላፊው ገለጻ በተለያዩ አካባቢዎች በመንቀሳቀስ በዘረፋ ግድያ፣ እና በተለያዩ የወንጀል ተግባራት ላይ የተሰማሩ የሰላም ጥሪ ተቀብለዋል። ኃላፊው እንዳሉትም ጽንፈኛ ቡድን ሲሉም በጠሩት የታጠቀ ኃይል ላይ የተጠናከረ ማብራሪያ እርምጃ እየተወሰደ መሆኑንም አመላክተዋል። ተጠናክሮ በተካሄደው ዘመቻ በዚህም በበርካታ አካባቢዎች መረጋጋት ተፈጥሮ ህዝቡ ወደ መደበኛ እንቅስቃሴ መመለሱን ኃላፊው ጨምረው አስታውቀዋል። ከተጠናከረው ዘመቻ ጎን ለጎንም የመንግስትን ጥሪ የተቀበሉ ታጣቂዎችም እጃቸውን ለመንግስት እየሰጡ መሆኑን ኃላፊው ለመረጃ ምንጫችን ገልጸዋል። በዚህም በተያዘው ዓመት እስከ አሁን ድረስ 10 ሺ 600 ታጣቂዎች የመንግስትን የሰላም ጥሪ መቀበላቸውም ተረጋግጧል። ከነዚህ መካከል ቀደም ሲል እጅ የሰጡ ከ3 ሺ ትልቁትን የታድሶ ስልጠና ወስደው ወደ ማህበረሰቡ መቀላቀላቸውንም ዶክተሩ አስታውቀዋል። የሰላም አማራጭን ተከትለው ለሚመጡ ታጣቂዎች የመንግስት እጅ አለመታጠፉን አመላክተው የክልሉን ሰላም ለማወቅ በሚንቀሳቀሱ ጽንፈኛ ቡድን ላይ ግን እርምጃው ተጠናክሮ እንደሚቀጥልም ከኃላፊው ገለጻ ለመረዳት ተችሏል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።